ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የግንቦት 16 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። እነ ብርሃኑ ነጋ የፈሩትና እነ ዘመነ ካሴ የመሩት የአማራ ብሔርተኝነት አማራን የነፃነቱ አፋፍ ላይ እንዳደረሰው እየታየ ነው። አበባው ታደሰ ማንኛውንም ኃይል ለመመከት እየሰራን ነው ሲሉ፣ ህወሓትና ኢሳያስ መሳሪያ እየተለዋወጡ ነው። ዝርዝር የቀጠናው መረጃ ይዘናል። ጄኔራል ታደሰ ወረደ በስም የሚሰራጨው መረጃ ሀሰት ነው ሲሉ አስተባብለው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 እነ ብርሃኑ ነጋ የፈሩትና እነ ዘመነ ካሴ የመሩት የአማራ ብሔርተኝነት አማራን የነፃነቱ አፋፍ ላይ እንዳደረሰው እየታየ ነው። አማራ በሺ ዘመናት ታሪኩ ብሔር ለይቶ ያልጠበበ፣ በረጅም የመሪነት ዘመኑ ማንነት ለይቶ ያልበደለ፣ በሀገር ምስረታ ሂደቱ ማንንም ያልገፋ ታላቅ ህዝብ መሆኑ የኋላ ማንነቱ ምስክሩ ነው። አገርን አንጾ ያቆመው ይህ ታላቅ ህዝብ ላለፉት አስርት ዓመታት በማንነቱ ሲገፋ፣ በአማራነቱ ሲበደል፣ በሰውነቱ ሲሳደድ ለምጣዱ ሲባል እያለ ኢትዮጵያን አስቀድሞ የከፋ መስዋዕትነትን መቀበሉ ፀሐይ የሞቀው ሀቅ ነው። ታዲያ ለዚህ መገፋትና መሳደድ ብቸኛው መፍትሄ መደራጀት ነው ያሉ የቁርጥ ቀን ልጆች በየዘመኑ ታይተዋል። ከፕሮፌሰር አስራት ወልደየስ እስከ ጀኔራል አሳምነው ጽጌ አማራው ከመከራውና ከከበበው እልቂት ይወጣ ዘንድ መደራጀት አለበት በማለታቸው መስዋዕት የሆኑ ቀላል አይደሉም። አማራው ኢትዮጵያን በማለቱና አማራነቱን ሁለተኛ ጉዳይ በማድረጉም የተከፈሉ መስዋዕትነቶች ተነግረው አያልቁም። አማራነ ተብሎ ተሳዷል፣ በአማራነቱም ተገድሏል። ያዘመና አለፈና አማራነን የሚሉ ለአማራነት የሚሰዉ ለአማራነት የሚታገሉ አማራን የሚመሩ ትውልዶች ከስድስት ዓመታት በፊት ነበር ብቅ ማለት የጀመሩት። ለአማራው አማራነኝ ማለት በሚያሸማቅቅበት ወቅትና ለኦሮሞና ትግሬው ብሔር በሚያኮራበት ወቅት አማራነን ብለው እነ አርበኛ ዘመነ ካሴ ብቅ አሉ። የቀዳሚዎቻቸውን የነ ፕሮፌሰር አስራት ወልደየስ እና የነ አሳምነው ጽጌን ፈለግ ተከትለው አማራ መደራጀት እንዳለበትም ሰበኩ። ኢትዮጵያን እያልን ሞተናል፣ አማራነን ብለን እንድናለን ሲሉ ነበር የአዲሱ ትውልድ መሪዎች እና አርበኛ ዘመነ ካሴ ከፊት የሆኑት። ከስድስት ዓመታት በፊት መጋቢት 22 2011 ዓ.ም በደብረ ማርቆስ ከተማ የአማራ ወጣቶች ማህበር ባዘጋጀው ውይይት ላይ ንግግር ያደረገው አርበኛ ዘመነ ካሴ የአማራ ብሔርተኝነት ራስን ማዳኛ መንገድ ነው ብሎ ነበር። ትናንት ከሰሜን አቅጣጫ ስንባረር፣ ከደቡብ አቅጣጫ ሲገሉን፣ ከምስራቅ አቅጣጫ ሲያሳድዱን፣ በኢትዮጵያዊነት ስም ስንለምን አማራ ናችሁ ይሉን ነበር። መገፋቱ፣ መሽቀንጠሩ፣ መገደሉ፣ መሳደሉ፣ መፈናቀሉ መሮን ካላችሁን ማሽ አማራን ማለት ስንጀምር የለም ኢትዮጵያውያናችሁ ማለት ጀምረዋል። ትናንት በአርባ ጉጉ፣ በደኖ፣ አሶሳ፣ ወተር የትም የኢትዮጵያ ኮርነር ላይ አይሆኑ ስንሆኑ? ኧረ በሕግ አምላክ ባቀናኑ አገር እኩል እንኑር ብለን ስንለምን ኢትዮጵያውያንን ብለን ስንማፀን አማራዎች ናችሁ ብሎ ያባረሩን ከመንፈር እንኳን ያልመጠጡልን ሰዎች አማራ መሆናችን ስንነግራቸው ኢትዮጵያዊ መሆናችን ሊነግሩን፣ አባይን ተሻግረው ጠላው አንድ አማራ ላሴት ይወጡ ይገባሉ። ማንው የበላይ ዘለቀልኝ? ስለ ኢትዮጵያዊነት ደፍሮ የማስተማሪ ሞራል ልዕልና ያለው ማን ነው? የንጉስ ሚካኤልን፣ የመይሰው ካሳን፣ የምዬ ምኒልክን ስለ ኢትዮጵያዊነት ደፍሮ የመስበክ ሞራል ያለው ሰሞኑን ቅድሙ ጓደኞች ሲሉ ታላቆች ሲሉ እንደነበረው አሁን ስለ ፓርቲ ፖለቲካ የምናወራበት የቅንጦት ጊዜ ስላልሆነ አብነን ሳንል አሪፋንን ሳንል ኤክስነን ዋይነን ሳንል ከገባንበት የሉና ፈተና ከገባንበት ከበባ ሰብረን እንድንወጣ በጋራ እንስራ መባል ሲጀምር እና በመካከላችን ያለው ስንጥቅ ሊደፈን ሲመስላቸው አብይ በፍጥነት ብርሃኑን ባህር ዳር አንተ አልተሳካም አማራ አንድ ሲሆን የሚያቆመው ኃይል እንደሌለ ከስድስት ዓመታት በፊት አርበኛ ዘመነ ካሴ እንዲህ ተናግሮ ነበር ብሎ ንግግሩን መድገም አስፈላጊ ባይሆንም የአማራን አንድነት የሚፈሩ አካላትን ንግግር እዚህ ላይ ማንሳት ግን እጅግ ጠቃሚ ነው አማራውን በኢትዮጵያዊ ስም እየማገዱና እያነደዱ የስልጣን ጥማቸውን ለማርካት ያለሙ አካላት በነ ዘመነ ትውልድ አይሆንም ሲባሉ የህዝቡ ጠላት መሆናቸውን በይፋ ለማሳየት ጊዜ እንኳን አልፈጀባቸውም ብርሃኑ ነጋ ከስድስት ዓመታት በፊት አማራውን በኢትዮጵያ ስም እየደለለ ያብይ ገባ ተግባሪ ለማድረግና የዳረጎት ስልጣን ለማግኘት ያልሞከሩት ነገር አልነበረም። ምንም እንኳን ቀድመው የተደራጁት የአማራ ልጆች ይህ እንዳይሳካ ቢያደርጉም፣ ይህ የአማራ መደራጀትና የአልሞትን ባይነት አንድነት ደግሞ በነብርሃኑ ነጋ ዘንድ ጽንፈኛ ብሔርተኝነት ተብሎ ነበር የታሰበው። በጣም ክሎስ ቱ ዘ ማርክ ኖት እንትን ዋናው ምልክቱን እናየው የነበረ ግን ይሄ አገራዊ ስሜቱ የበለጠ ዶሚኔት ያደርገዋል ብለን ያሰብነው ግን ምልክቱን ማየት የጀመርነው ከዚህ ከአማራ ብሔረተኛነት ጋር የተያዘ ነገር ነበር። በአብዛኛው ብዙ የአማራ ወገኖች ከኢትዮጵያዊነት ጋር የተያያዘ እንትን ስለነበር ሞር ወደዚህ ወደ አገራዊ ፖለቲካ ውስጥ ይገባሉ። ሞር የእኛም ኮንስቲቱንሲ የሚሆኑት ብዙ አብዛኛው እነሱ ናቸው ብለን ነበር ምናስበው። ግን ይሄ የብሔር እንትኑ ሞር በፊት አየህ ትብብር ነበር፣ አማራና ኦሮሞ ተባብሮ ምናምን የሚባል ነበር። እሱ እንትን እያደረገ ሲሄድ ይሄ ኦሮሞማ ነው የኦሮሞን የበላይነት ለማረጋገጥ ነው። ያ ደግሞ ያን ሬዚስት ማድረግ አለብን። ቲፒኤልኤፍም ያው እንደምታውቀው እንደገመት ነው ሁሉንም እንትን እያደረገች አንዱን ከአንዱ ጋር እያጋጩ ይሄ ያልጠበቅ ነው። እሱ ነበር ምልክቱን እናየው ነበር፣ ግን ያን ያህል ወጥቶ የአማራ ብሔረተኛነት የሚባል ነገር ያው ሞር ትንሽ ከመስመር የወጣ ወደ ጽንፈኝነት የሚሄድ የአማራ ብሔረተኛነት አንዱ የችግሩ አካል ይሆናል የሚል ሲሉ እንዳለ ብናውቅም አልነበረንም። ስንገባ ማለት ከገባን በኋላ ነው እንግዲህ መጀመሪያ ላይ ምናልባት ታስታውስ እንደሆነ እኛ ያኔ በግንቦት ሰባት በየክልሉ እየዞርን ስለ ኢትዮጵያዊነት እና ኢትዮጵያ አንድነት ላይ የተመሰረተ ፖለቲካ ነው የሚጠቅመው እያልን ስናስተምር ባህር ዳር አካባቢ ለቅስቀሳ ስንሄድ አምቡሽ አደረጉ ሊያረጉን እንትን እንደሆነ ሰማን። ስብሰባችን ላይ ተኩስ ሁሉ ተተኮሰ ምናምን እና እዛ ያለውን ሁኔታ ስናይ ለእኔ በጣም በጣም የሚያሳስብና አስቸጋሪ የሆነ አመለካከት እየበቀለ ነበር። ይኸውም ኢትዮጵያዊነት ነው ያዳክመን እኛ አማሮችንና ኢትዮጵያዊነትን ከአማራ ጭንቅላትና ከአማራ እንትን ውስጥ ማውጣት አለብን። አንዴ የአማራነትን በደንብ እንትን ካደረገ በኋላ ዜን በኩል እንትን ማድረግ የምንችለው እሱ ነው የሚል ኢትዮጵያዊነትን እንትን እንደ አማራን ያዳከመ አመለካከት የሚያደርግ በእኔ እምነት በጣም በጣም አደገኛ የሆነ የብሔረተኛነት ስሜት እየበቀለ እንደሆነ ያወቅነው ከዛ ጊዜ ጀምሮ ነው። ብርሃኑ ነጋ ያኔ ፈራ ነው ያሉት። የአማራ ህዝብ አንድነትም ዛሬ ላይ ከፍተኛ ደረጃ ላይ መድረሱ እየታየ ነው። የአማራን አንድነት ለማኮላሸት የጣሩት እነ ብርሃኑ የዛሬ ስድስት ዓመት ከባህር ዳር የጀመረው መሳደዳቸው በለንደን ቀጥለዋል። ፋኖ ከውጭና ከውስጥ እየተናበበ መድረሻ እንደሚያሳጣቸውም ይህ ትልቅ ማሳያ ነው። ዛሬ የምንገኘው ወርልድ ኤዲኬሽን ፎረም ላይ ለንደን በተዘጋጀው ነው። ብርሃኑ ነጋ አምልጦናል ውስጥ ነው ያለው። አሎጣም ብሏል። ቀደም ሚኒስቴሮቹን አግኝተ ናቸው። ያው መናገር ያለብንን ተናግረናል። አሎጣም ብሏል። ብርሃኑ ነጋ እዚህ ውስጥ ነው ያለው። እንደምታዩት፣ ይሄ ይሄውና፣ እዚህ ውስጥ ነው ያለው። ትላንትና ከትላንት ወዲያ ተደብቆ መጥቶ ነው ንግግር ያደረገው። እንዳያችሁት፣ አሁንም እየጠበቅ ነው ነው እንግዲህ የሚወጡ ሚኒስቴሮች እንዳለ ሮጠው ገብተዋል። ከኢትዮጵያ ተጠራርተው የመጡ ሚኒስቴሮች እንግዲህ እስከሚወጡ እየጠበቅናቸው ነው። በየት አባቱ እንደሚወጣ እየጠበቅን ነው። ድምጻችንን እናሰማለን። እንግዲህ ለንደን ፋኖ ስቶፕ አማራ ጀኖሳይድ ስቶፕ አማራ ጀኖሳይድ ጋይስ ኢን ኢትዮጵያ ስቶፕ ስቶፕ ድሮን አታክ ኦን አማራ ቺልድረን ስቶፕ ድሮን አታክ

እነ ብርሃኑ ነጋ ያን የትም አይደርስም ያሉት የአማራ ብሔርተኝነት ዛሬ ዛሬ ራሱንና ሕዝቡን የሚያድን ትውልድ ፈጥሯል። በሁለት ዓመት ትግልም ዓለም አቀፍ እውቅናን አግኝተዋል። ግዙፍ የፋኖ አደረጃጀት ፈጥሮም ለድርድር የሚጠራ አካል ሆኗል። ለድርድር የሚጠራ አካል ሆኗል። አብይ አህመድም ሆኑ ጭፍራዎቻቸው የማይፈልጉት የአማራ አንድነት በመፈጠሩ እጅጉን እያባነናቸው ነው። አበባው ታደሰ ማንኛውንም ኃይል ለመመከት እየሰራን ነው ሲሉ ህወሃትና ኢሳያስ መሳሪያ እየተለዋወጡ ነው። ምክትል ኢታማዦር ሹም ጀኔራል አበባው ታደሰ ከረጅም ጊዜ በኋላ ያስተላለፉት መልእክት በስም ያልጠቀስኳቸው አገራት ኢትዮጵያን ለመከፋፈል እየተሯሯጡ ይገኛሉ ብለዋል። አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያውያንን በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው አይሳካም ካላቸው ይደክማሉ ሲሉም ነው እኚህ ጀኔራል የገለጹት። ጽንፈኞች ደግሞ የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሀሳብና አገር የሚለው እሳቤ ጠፍቶባቸው በጉልበት ስልጣን እናገኛለን እያሉ ነው ይላል። ከዚህ ቀደም ጽንፈኛ፣ ዘራፊና ሽፍታ ሲሉ የነበሩት አበባው አሁን ደግሞ ለስልጣን የሚታገሉ ሲሉ የፋኖን ትግል ከሽፍታነት ወደ ስልጣን ፈላጊነት አዙረውታል። ጀኔራል አበባው በአሁኑ ሰዓት ስልጣን የሚያዘው በሀሳብ የበላይነት እንጂ በጉልበት አይደለም፣ እኛ መነሻችንም መዳረሻችንም ህገ መንግስቱ ነው ሲሉ ተደምጠዋል። በሰላማዊ መንገድ የሚንቀሳቀሱ ኃይሎችን በሙሉ አሳዶ ገድሎና አፍኖ የጨረሰው የብልጽግና ኃይል በገዳይ ጄኔራሎቹ በኩል ብቅ እያለ ተመሳሳይ ፕሮፓጋንዳ መንዛቱ የተለመደ ነው። አበባው ብልጽግናን ለመጠበቅ ታይቶ የማይታወቅ ስፔሻል ፎርስ ልዩ ዘመቻና የኮማንዶ ኃይል ገንብተናልም ብለዋል። ይሁን እንጂ እርሳቸው በምክትልነት የሚመሩት ኃይል ላለፉት ዓመታት በየገባበት ሁሉ የሚሸነፍ የሀገርን ዳር ድንበር የሚያስወርር የራሱን ህዝብ የሚያጠቃና በአሁኑ ሰዓትም በየመንደሩ የታፈሱና በቂ ስልጣን ባልወሰዱ ህጻናት እየተሞላ ነው። በጉልበት የሚመጣ አካልን በሙሉ ለመመከት ዝግጁ ነን ሲሉም በኤርትራ ላይ ዝተዋል። ይህ እንዲህ እንዳለ የትግራይ ኃይሎች አዲስ መሳሪያ ማስገባታቸው ታውቋል። ህወሃት የተወሰነ ጦር በኤርትራ በኩል ወደ ሱዳን ማስገባቱ፣ እንዲሁም በውጭ ያሉ የህወሃት ሰዎች በኤርትራ በኩል ወደ ትግራይ መግባታቸው ታውቋል። በሌላ በኩል ዐቢይ የኤርትራውን ተቃዋሚ ብርጌድ ንሓመዱን በይፋ ወታደራዊ ስልጠና ማስጀመራቸው የተነገረ ሲሆን ነፃ መሬት በሚል በአፋር እየሰለጠነ ያለው የእነጌታቸው ቡድንም ለዚህ ኃይል ድጋፍ እያደረገ ነው ተብሏል። ጀኔራል ታደሰ ወረደ በስም የሚሰራጨው መረጃ የሐሰት ነው ሲሉ አስተባበሉ። በእኔ ስም የተሰራጨ ያለው መረጃ የተሳሳተ ነው ሲሉ ሌተናል ጀኔራል ታደሰ ወረደ ገልጸዋል። የትግራይ ክልል ጊዜያዊ ፕሬዝዳንት የሆኑት ሌተናል ጀኔራል ታደሰ ወረደ በጽህፈት ቤታቸው በኩል ዛሬ ባወጡት መግለጫ በስማቸው የተለያዩ ማህበራዊ ሚዲያዎች መከፈታቸውን ጠቅሰዋል። እነዚህን ማህበራዊ ሚዲያዎች እንደማያውቋቸውና በስማቸው የተለያዩ መረጃዎችን እየለቀቁ መሆኑንም አስረድተዋል። በመሆኑም በእሳቸው ስም የሚሰራጩት መረጃዎች የተሳሳ የሚያደርጉት መሆናቸውን ህዝብ እንዲያውቅላቸው ጥሪ አስተላልፈዋል። በጀኔራሉ ስም የተከፈቱት ሚዲያዎች ሰሞኑን ካሰራጯቸው መረጃዎች ውስጥ የኤርትራ ወታደሮች የትግራይን መሬት ለቀው ወጥተዋል የሚል ይገኝበታል። ሆኖም ከክልሉ የሚወጡ መረጃዎች እንደሚጠቁሙት ኤርትራ ድንበሯን እንደከፈተችና የተለያዩ የንግድ እንቅስቃሴዎች እየተከወኑ ነው። የትግራይና የኤርትራ አክቲቪስቶችም በድንበርና በአስመራ የጋራ ውይይት እያደረጉ ነው። ከዚህም በተጨማሪ ለህወሃት ቅርበት ያላቸው አክቲቪስትና ጋዜጠኞች የኤርትራ ጦር ከነበረበት ቦታ መንቀሳቀሱንና የቦታ ቅያሬ ማድረጉን እየገለጹ ነው። የጅቡቲው ፕሬዝዳንት የተባበሩት አረብ ኤምሬቶች ቀጠናውን እያተራመሰች ነው ሲሉ ከሰሱ። ፕሬዝዳንቱ የተባበሩት አረብ ኤምሬቶች በአፍሪካ የምታደርገው ኢንቨስትመንት ወታደራዊ መስፋፋትን በውስጡ የያዘ ነው ብለዋል። ፕሬዝዳንት ኦማር ጊሌ የተባበሩት አረብ ኤምሬቶች በአፍሪካ የምታደርገው የመቶ አስር ቢሊዮን ዶላር ኢንቨስትመንት በኢኮኖሚ ልማት ሽፋን ወታደራዊ መስፋፋትን በውስጡ የያዘ ነው ሲሉ ከሰዋል። ፕሬዝዳንቱ ሀገሪቷን አካባቢው እንዳይረጋጋ እያደረገች ነው ብለው ሲከሱ ከቅርብ ጊዜ ወዲህ ወደብ እና ቴሌኮሙኒኬሽን በመሳሰሉ ቁልፍ መሰረተ ልማቶች ላይ የሚታዩ አጋርነቶች ኢኮኖሚያዊ አንድምታ ሳይሆን ያላቸው የአፍሪካ ሀገራትን ሉዓላዊነት ጥያቄ ውስጥ የሚከት ወታደራዊ ዓላማዎችን የያዙ ናቸው ብለዋል የጅቡቲው ፕሬዚዳንት። በተጨማሪ ከዚህ በፊት የተባበሩት አረብ ኤምሬቶች በእኛ ወደብ ላይ ወታደራዊ ሰፈር ለመገንባት ጠይቃ ጥያቄዋን ስላልተቀበልን ትኩረቷን ወደ ጎረቤት ሀገሮች አድርጋለች ሲሉም ነው የጠቀሱት። ፕሬዚዳንቱ በአካባቢው ኢኮኖሚን ከወታደራዊ ትብብር ጋር የቀየጡ አካሄዶ ኃይሎች ስጋት ናቸው ያሉ ሲሆን ሁኔታዎቹ የእኛን ሉዓላዊነት እንዳይሸራረፍ በአትኩሮት እንከታተላለን ብለዋል። ጅቡቲ በአሁኑ ወቅት እንደ አሜሪካ፣ ቻይና፣ ፈረንሳይ እና ጃፓን ላሉ ሀገራት ወታደራዊ ሰፈሮችን በባህሯ ላይ መስጠቷም ይታወቃል። የተባበሩት አረብ ኤምሬቶች ወታደራዊና ኢኮኖሚያዊ ወረራዎችን እያደረጉ ሲሆን በተለይ ደግሞ የብልጽግናው መንግስት ለዚህ መስፋፋታቸው ኢትዮጵያን አሳልፎ እየሸጠላቸው ነው። የአብይ አህመድ አገዛዝ እና የጅቡቲው መንግስት ደግሞ በአሁኑ ሰዓት የከፋ ጸብ ውስጥ ገብተዋል።